ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በምናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ እንደ ውሳኔ ሰማይ ሽልማት አላት። ታገሱ። ከየት መጣ? አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሬን እዮብን አየው አለው አይቼዋለሁ አለ ይፈራኛል ይወደኛል ያከብረኛል አለ አይ በዚህ እንኳን እርግጠኛ እንዳትሆናለሁ እንዴት አለው አጥር አጥረለት ቅጥር ቀጥረለት በሩቁ ከሆነ መናየውኛ ራሱ እዮብናለሁ ለመጨበጥ ራሱ እኮ አንችልም አንተ አጥር ሆነው ቅጥሩ በጣም ትልቅ ነው አጥሩ ትልቅ ነው እስቲ ቅጥሩን አንሳ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው ነው ሁሉን ማድረግ የምትችል አንተ ብቻ እንደሆንክ ከዚህ ሁሉ ሲቃይ በኋላ እዮ የገባው ነገር። ከዮ በላይ የተሰቃያለን፣ ከዮ በላይ የታገሰ፣ ከዮ በላይ የተዋረደ፣ ከዮ በላይ የከበረ እርሱም ጌታችን ኢየሱስ ክርስቶስ ነው። ታሪኩ የተከናወነው ወይ በእና አብርሃም ዘመን ነው ወይ ከና አብርሃም ዘመን በፊት ነው። ምንም አይነት በቀደመው ዘመን ላይ የነበረ የህግ መጽሐፍ ኢዮብ ሪፈር አያረግም። ሙሴንና በዚያ ዘመን የነበሩ የእምነት አባቶች በእዮም መጽሐፍ ላይ አታገኟቸውም። እና ከሙሴ መጽሐፍ ጀምሮ የተነሱ ከሙሴ በኋላ የመጡ በሙሉ የሙሴን መጽሐፍት እንደ ስታንዳርድ ያስቀምጣሉ። ከእግዚአብሔር ጋር ሙግት ካላቸው በሕግ ነው ከእግዚአብሔር ጋር የሚቆሙት። የዮም መጽሐፍ ላይ እንደዚህ አይነት ሙሴ የሚባል ሰው የለም፣ ሕጉ የለም፣ በዚያ ዘመን የነበረ ምንም አይነት ታሪክ የለም። በመሰረቱ ሰውየው የደቡብ አረቢያ ሰው ስለሆነ እስራኤላዊም አደለም። ኢዮብ አፍተሮል እስራኤላዊም አይደለም። የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። እና እግዚአብሔር ሉዓላዊ ነኝ ነው እዚህ መጽሐፍ ላይ እኔ ሉዓላዊ ነኝ ነው እዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር እና ሰውዬው ግን በጣም አስደናቂ ነው ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያረገው ነገሮችን በሙሉ ዲል የሚያረጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው ለእግዚአብሔር ወግኖ ነው የሚጨቃጨቀ እና እግዚአብሔርና ሰይጣን እዮብ በማያውቅበት መንገድ ነው አይደል? የተነጋገሩት ሰይጣን ወደ እግዚአብሔር ገባ፣ እና በእግዚአብሔር ፊት ቆመ ይላል። እና ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሬን እዮብን አየው አለው። አዎ አይቼዋለሁ አለ። ይፈራኛል፣ ይወደኛል፣ ያከብረኛል አለ። አይ አለ፣ በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው አጥር አጥረለት ቅጥር ቅጥረለት በሩቁ ኮኖ ምን ነውኛ። ራሱ እዮብን አለው ለመጨበጥ ራሱ እንኳን አንችልም አንተ አጥር ሆነው ቅጥሩ በጣም ትልቅ ነው። አጥሩ ትልቅ ነው። እስቲ ቅጥሩን አንሳ ዙሪያ ያለውን ነገር ሲውሰድበትና ያኔ አለው ሰይጣን ይሰድብሃል። እና ሰይጣንን አ አያ ይሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው፣ ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል፣ ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናም በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። አራቴ አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ታዲያ ሲለው፣ በሙሉ አለቁ ከብቶች አሉ። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ነፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምና፣ እንደዚህ እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኳል። አለቁ አለቁ፣ አመለጥኩ አመለጥኩ። አንዳንድ ሰው ነው የተረፈው፣ ከየቦታው ያሚያም ሰው የተረፈው ለእዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ በላዩ ላይ አመድ ነሰነሰ። እዮ መሬት ተቀመጠ። ይለ እግዚአብሔር ሰጣል፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን ነው የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትንህ ተወሰደ፣ ንብረትህ አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው እግዜር። ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው እዮብን። አዎ አየሁት ዙሪያውን በሙሉ መስትቻለሁ። እንደዚህ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይህን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄን ሁሉ ለህይወቱ ይከፍላል አለው ሰይጣን እኮ ነው የሚለው እ ሲለው ሰውነቱን እስቲ በቁስል ምታው አሉ እና አቁሰለው ሲሉ እግዚአብሔር እንደዚህ አለ ከነፍሱ በቀር የወደድከውን አርግበታል ሰይጣን ተመልሶ መጣ ቁስሉን በገል አከከ ይለን እንደዚህ በገል እግዚአብሔር መጣ እዮብ አሉ አቤት አለ መጥቻለሁ አሉ እኔ እናንተ እንድንጠያየቅ ነው በል ወገብን ታጠቅ ወገቡን ታጠቀ ይላል ቆመሃል አሁን ተዘጋጀ ተዘጋጃው፣ ልምጣ አለው። አው ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም የሚያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። እንደዚህ አይነት አምላክ ነ አለው አው እንኳን እንዲያረካ አለው። ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው። እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር። ለካ ምንም ብታረገ ልክ ነሃል። በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም ማለት እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲና እንዲያልለው አልችልም። የሚቤዠን ይመጣል አለን። በምድር ላይ ይቆማል። እግዚአብሔር ይህንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል አለየ። ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችን ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም አለ። በእግዚአብሔር ፊት ኃጢአተኛ አደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አደለም አለ። አልበደልኩም አለ። ምንም በንጽህና ቆሜ እግዚአብሔር በእኔ ሕይወት ላይ ይህንን እያደረገ እንኳን ቢሆን በንጽህና ቆሜ ይህን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። በእኔና በእግዚአብሔር መሃል የሚቆም አለ። እግዚአብሔር ፈራጅ ነዋል አለ። እግዚአብሔር ሁሉ ይልክ ነዋል። እኔን ግን ነፃ ለማውጣት በመካከል ይገባልኛል። እግዚአብሔር አይሳሳትም። አዎ እኔ የማልፍበት መንገድ ባይገባኝም፣ እግዚአብሔር ግን ልክ ነው። በጣም የትዕግስት ምሳሌ ነው እንደ ኢዮብ የተዋረደ በሰው ደረጃ እናቅ እንደ ኢዮብም ደግሞ የታገሰ አደል አላየ ነው። እግዚአብሔር ሉዓላዊ ነው፣ ሶቨሪን ጋድ የሚል አንድርስታ እንዳረኳል። እግዚአብሔር ሉዓላዊ ነው፣ ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያደርግ ከመጣ አንተ ወደ ላይ ልትሰብረው አትችልም። የእግዚአብሔር ሉዓላዊነትና ቅድመ ዕውቀት ጥያቄ ውስጥ አይገባ። ሂ ኢዝ ኦልዌይስ ሶቨሪን፣ እግዚአብሔር ሁሌ ሉዓላዊ ነው። እዮብ፣ ይሄ ገባ፣ ሁሉን ማድረግ የምትችል አንተ ብቻ እንደሆንክ ከዚህ ሁሉ ሲቃይ በኋላ እዮብ የገባው ነገር ይሄ ነው። እግዚአብሔር ሀሳቡ እንደማይለወጥና የወደደውን እንደሚያደርግ፣ ቀጥሎስ እኔ ተስማምቼ የፈለግከውን አርግ ነው ማለት ያለብኛል። ጌታ ሊመጣ በደጅ ስለሆነ አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚህ ሁኑ። በተለያየ አቅጣጫ አሁን ዘንድሮ ምናልባት ሲቃዩ ዘንድሮ በጣም መከራው እንደ ኢዮብ አይነት መከራ አይደለም አይደል? በጽድቅ ጨክኖ መኖር ነው መከራ። ለወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ከሆነ ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው፣ አሁን መከራው። አሁን ኦፍ ኮርስ መሬት ላይ ስትኖሩ ለመኖር የሚያስፈልጋችሁን ያደርጋል እያረገም ነው። በዚህ እግዚአብሔር አይታማም። ለዘላለም ሕይወት አምናችሁት ለሰባ ዓመት አይጠረጠርም። ዘላለም ያኖረኛል የምትሉት አምላክ መቼ ሰባ ዓመት አንጠረጥረው። ለምታልፉት ሕይወት ክብሩ ሰማይ ነው። ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም፣ ለመዋረድም፣ ለመሰደብም ሳይሆን እኔና እግዚአብሔር ብቻ በምናልፋት በእያንዳንዷ፣ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ እንደ ውሳኔ ሰማይ ሽልማት አላት። ታገሱ። እዮብ ታግሷል። እዮብ በጣም በብዙ መከራ ውስጥ አልፏል። ኢዮብ በጣም ያለመጠን ተዋርዷል። ከኢዮብ በላይ የተዋረደ እናውቃለን። ከኢዮብ በላይ የተሰቃየ እናውቃለን። ከኢዮብ በላይ የታገሰ እናውቃለን። ከኢዮብ በላይ የተረሳ እናውቃለን። ኢዮብ በዚህ ሁሉ ሲቃይ ውስጥ ሲያልፍ፣ እግዚአብሔር ኢዮብን አልተወውም። እንትኑ እንዳትነካ፣ እንደዚህም እንዳታደርግ፣ እዚህ ድረስ ብቻ ነው የሚለው ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ሲቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናቃለን። እግዚአብሔር አላይህም ያለው ግን የታገሰ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የጮኸ የታገሰ ግን እናቃለን። ኢዮብ በጣም ተዋርዷል። እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንድርስታንድ ማድረግ አይችልም። የመጨረሻውን ውርደት ኢየሱስ ተዋርዷል። መጠን የሌለውን ሲቃ ኢየሱስ ተሰቃይቷል። ኢዮብን እግዚአብሔር ትቶት አይደለም፣ በተወሰነ መንገድ እንዲያልፍ ነው ያደረገው። ኢየሱስን ቶታሊ እግዚአብሔር ትቶታል። ኢዮብ ባሪያው ነው፣ ኢየሱስ ልጁ ነው። ልጁን እምቢ አለው። ሲጮ አልሰማህም አለው ማንም ኢየሱስ የተረሳውን ያክል አልተረሳ። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው ይሁን መልስ እየሰጠን የታገሰው ኢየሱስ፣ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኀጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቅረብ ነው። እግዚአብሔር መስቀል ላይ ኢየሱስን ያሰቃየ የኢየሱስ ያክል የተሰቃየ የኢየሱስ ያክል የተዋረደ የኢየሱስ ያክል የታገሰ አልነበረም አይኖረምም። የእምነታችን ራስና ፈጻሚውን እርሱን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱን ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጠዋል። ትዕግስት የታየው ክሮስ ላይ ኢየሱስ ጨከነ መስቀል ላይ ነው። ኢየሱስ ዝም አለ መስቀል ላይ ነው። ኢየሱስን እግዚአብሔር ተወው መስቀል ላይ ነው። ኢየሱስ ስለ ሰው ልጆች አጢአት በመስቀል ላይ ሞተ መስቀል ላይ ነው። ከመስቀል ላይ አውርደው ወስደው ቀበሩት ስለ እኔ አጢአት ነው። ኢየሱስ አጠገብ ሄደ ሰማይ መቀመጥ ነው ዘንድሮ ክፍያ በእውነት ነው እምላችሁ አዳኛችን በመሃል መጥቶልናል። ቤዛ አግኝተናልኛ። ኢዮብ ቀድሞ የሚቤዠኝ ይመጣል በምድር ላይ ይቆምልኛል ብሎ አምላክ ሰው እንደሚሆን በእግዚአብሔርና በእሱ መካከል እንደሚገባለት የዮብን ቁስል የዮብን ሲቃ የዮብን የሚያልፍበትን መንገድ አንደርስታንድ የሚያደረግ በሰውነቱ በእግዚአብሔር በኩል ደግሞ በመለኮትነቱ በሙላት ሊታይለት የሚችል አምላክ ሰው እንደሚሆን በጣም ገብቶት፣ የሚበዥኝ ይመጣል፣ በምድርም ፊት ላይ ደግሞ ይቆማላል። ምዕራፍ ዘጠኝ ደግሞ በዳኛው በእግዚአብሔርና በእኔ መካከል ይገባልኛል። ኢዮብ አዲስ ኪዳን ገብቶታል። ኢዮብ አዲስ ኪዳን አዲስ ኪዳንን ስለዚህ ወዳጆች ሆይ መጽሐፍ ቅዱሱ የሚያስተምረን ይህንን ነው። የሚያስተምረ ትግሥት ካልን ኢየሱስ በመስቀል ላይ ለመታገሱ እዮብ በሰላሳ ምዕራፍ ከጓደኞቹ ጋር ባረገው ጭቅጭቅ ኢየሱስ መስቀል ላይ መታገሱን አስተማረን። ኢየሱስ በአብ ዘንድ የከበረው በመስቀል ላይ ታግሶ ነው የሚለውን እዮብ በአርባ ሁለት ምዕራፍ በተጠቀለለ ታሪክ ኢየሱስ በመስቀል ላይ ታግሶ በአባቱ ቀኝ ተቀመጠ የሚለውን አስተማረን። እችን ለማድመቅ ነው። ይህን ሁሉ ዘመን እግዚአብሔር ከዮብ ላይ ወሰደው። ከዮብ በላይ እየተሰቃያለን፣ ከዮብ በላይ እየታገሰለ፣ ከዮብ በላይ እየተዋረዳለ፣ ከዮብ በላይ የከበረለ፣ እርሱም ጌታችን ኢየሱስ ክርስቶስ። እኛ ግን የተሰቀለውን ክርስቶስን እንሰብካል።